በአዲግራት ከተማ ታላቅ የተቃውሞ ሰልፍ ተካሄደ። በአዲግራት ከተማ የሚገኙ ታጣቂዎች ከሰራዊቱ የተሰናበቱ ቅስሎኞች፣ እንዲሁም በጦርነቱ የሞቱ ታጣቂዎች ቤተሰቦች ዛሬ ጥቅም 6 2018 ዓ ም በጠዋቱ ታላቅ የተቃውሞ ሰልፍ ያካሄዱ ሲሆን በሰልፉም ስርዓት የሌለው አመራር ከስልጣን ይነሳ፣ ፍትህ እንጂ ማስታገሻ መድሃኒት አያስፈልገንም፣ መንግስት ወይ ፍረድ ወይ ውረድ የኛ የሰራዊት ችግር ሳይሆን የራሳችሁ ችግር ብቻ ነው የምትፈቱት፣ የመሳሰሉ ጠንከር ያሉ እንዲሁም ሌሎች መፈክሮችንም ሰልፈኞቹ በመግቢያው ላይ እንዳሰማችሁት ሲያሰሙ ተደምጠዋል።

በተመሳሳይ ዜናም በመቀሌ ከተማ በጦርነቱ ወቅት አካላቸው የጎደለ ታጣቂዎች በሮማናት አደባባይ የተቃውሞ ሰልፍ አካሂዷል። አካል ጉዳተኛ ሰልፈኞቹ ይበቃል! አራት አመት ሙሉ መሪዎች እርስ በርሳቸው ሲባሉ እኛ ግን ያለ ሕክምና እየተሰቃየን እንገኛለን። ምንም ሳንጠቀም በስማችን ግን እየተነገደብን ነው። እኛ አልጋ ላይ በበሽታ ወድቀን መሪዎቹ ግን ሆቴል ላይ ይዝናናሉ፣ ይንፈላሰሳሉ እኛ ጨለማ ላይ ስንኖር መሪዎቹ ግን ይሸላለማሉ ሲሉ ተደምጠዋል። የሐራ መሬቱ የትግራይ የሰላም ኃይል መግለጫ ሰጠ። በመግለጫው በአሁኑ ወቅት በትግራይ እየተካሄደ ያለውን የታጣቂዎች ተቃውሞ በመደገፍ የስርዓት ለውጥ እንዲመታ ጥሪ አቅርቧል። የትግራይ የሰላም ኃይል በወታደራዊ እዝ ስር እንደሚንቀሳቀስ የገለጸው ይሄው ኃይል በህወሀት ውስጥ ያለ አንድ የኋላ ቀርነት ዘብ የሆነ ቡድን የትግራይን ጊዜያዊ አስተዳደር በመፈንቅለ መንግስት ከስልጣን ማውረዱን ከሷል። ይህ ድርጊት የትግራይን ህዝብ አንድነት በመበታተንና ሰላምና የሰላምና ጸጥታ ሁኔታውን ከከፋ ወደ ባሰ ደረጃ እንዳሸጋገረው በመግለጫው ጠቅሷል። መግለጫው ዋነኛ ትኩረቱን ያደረገው በአሁኑ ወቅት ጥያቄዎቻችንን በአደባባይ እያሰሙ በሚገኙት የትግራይ ታጣቂዎች ላይ ነው ብሏል። ኃይሉ ታጣቂዎቹ ያነሷቸው ጥያቄዎች ሙሉ በሙሉ እንደሚደግፍም ገልጿል። ከነዚህም መካከል ሰራዊቱ የህዝብ እንጂ የአንድ ቡድን መጠቀሚያ መሆን የለበትም፣ የዲዲአር ፕሮግራም ለታጋዮች እንጂ ለካድሬዎች መዋል የለበትም፣ እንዲሁም የታጋዮች ኑሮ በአስቸኳይ ይስተካከልና የህግ የበላይነት ይከበር የሚሉትን ይገኙበታል። የትግራይ የሰላም ኃይል እንደሚለው እነዚህ ጥያቄዎች ከአንድ አመት በፊት በራሱ አመራሮችና አባላት ተነስተው የነበሩ ቢሆንም በሰላማዊ መንገድ ለመታገል የሚያስችል ስርዓት ባለመኖሩ ወደ ትጥቅ ትግል ለመግባት መገደዳቸውን አስታውቋል ስለሆነም በትግራይ ያለው ችግር የሚፈታው ስልጣኑን በኃይል የተቆጣጠረው በሙስና የተጨማለቀው ከሀዲ ቡድን ሲወገድ ብቻ ነው ብለዋል በመግለጫው ለትግራይ ህዝብና ወጣቶችም ጥሪ አቅርበዋል ህዝቡ የለውጥ ምኞቱን ለማድረግ የጸጥታ ኃይሎች የጀመሩትን የተቃውሞ ሰልፍ እንዲቀላቀልና ጸረ ለውጥ የሆነውን ስርዓት እንዲያስወግድም ጥሪ አቅርበዋል በመጨረሻም የሰላም ኃይሉ በጠባብ ሁኔታ ውስጥ የጀመረው ትግል በአሁኑ ወቅት ቅርንጫፎቹን አስፍቶ በሁሉም የትግራይ አካባቢዎች እንደሚገኝ ገልጿል። ስልጣንን ከግለሰቦች አምባገነንነት በማውጣት በህዝብ ለተመረጠ መንግስት ለማስረከብ በጽናት እንደሚታገልም ቃል በመግባት መግለጫውን አጠናቋል። የኢትዮጵያ አየር መንገድ ወደ ፖርት ሱዳን የበረራ አገልግሎት ዳግም ጀመረ። የኢትዮጵያ አየር መንገድ ወደ ፖርት ሱዳን የሚያደርገውን በረራ ከጥቅምት 5 ቀን 2018 ዓ.ም ጀምሮ ዳግም ማስጀመሩን አስታውቋል። አየር መንገዱ ወደ ፖርት ሱዳን ከጥቅምት 5 ቀን ጀምሮ በቀን አንድ ጊዜ በረራ እንደሚያደርግ ገልጾ፣ በቀጣይ ከጥቅምት 22 ቀን 2018 ዓ.ም ጀምሮ ግን በረራዎቹን በቀን ወደ ሁለት ጊዜ እንደሚያሳድግ ጠቁሟል። በሱዳን ጦር ሰራዊትና በ ፈጥኖ ደራሽ ኃይሉ አርኤስኤፍ መካከል ግጭት ከተቀሰቀሰበት ሚያዚያ 2018 ዓ.ም ተምረት ወዲህ የሱዳን መንግስት ዋና ከተማዋን ካርቱምን በመልቀቅ ሀገሪቱን ሲያስተዳድር የቆየው በምስራቅ የሀገሪቱ ክፍል በምትገኘው ፖርት ሱዳን ከሚገኝ ጊዜያዊ መቀመጫው እንደነበር ይታወሳል። ይህንንም ተከትሎ አየር መንገዱ ወደ ፖርት ሱዳን ተከታታይ በረራዎችን ሲያደርግ የነበረ ሲሆን ከወራት በፊት በሀገሪቱ እንደገና ባገረሸው ግጭት ሳቢያ ወደ ፖርት ሱዳን ሲያደርግ የነበረውን በረራ ለማቋረጥ ተገዶ ቆይቷል። ጀርመን ፖላንድን ከጥቃት ለመከላከል ተዋጊ ጀቶችን ልታሰማራ ነው ተባለ። ጀርመን ዩሮ ተዋጊ ጀቶችን በፖላንድ ወታደራዊ የአየር ጦር ሰፈር ልታሰፍር መሆኑ ተገልጿል። የጀርመን የመከላከያ ሚኒስትር ቦሪስ ፔስቶሪስ ተዋጊ ጀቶች የሚሰማሩት የኔቶ አባል የሆነችውን ፖላንድ ከጥቃት ለመከላከል መሆኑን አስታውቀዋል። ባለፈው ወር ሀያ የሚሆኑ የሩሲያ ሰው አልባ አውሮፕላኖች የፖላንድን የአየር ክልል ጥሰው መግባታቸው መሰማቱ ተከትሎ ነው ይህንን ውሳኔ የተወሰነው። ዴንማርክ እና ጀርመንም ወዲያውኑ በየአውሮፕላን ማረፊያዎቻቸው የሰው አልባ አውሮፕላንን እንቅስቃሴ የሚጠቁም ስልትን ዘርግተዋል። የጀርመን መከላከያ ሚኒስተር ዛሬ ጥቅምት 6 2018 ዓ.ም ይፋ ያደረጉት ውሳኔም በምስራቅ አውሮፓ አካባቢ በአባል ሀገራት ላይ ያንዣበበውን ስጋት ለመከላከል ያለመ መሆኑን ገልጸዋል። ይህ በእንዲህ እንዳለም ፈረንሳይና ጀርመን የሚሳኤል ጥቃት ቅድመ ማስጠንቀቂያ የሳተላይት ጣቢያ በጋራ ለመትከል በስምምነት መፈራረማቸው ዶች ቬሌ ዘግበዋል።